ዛሬው ከበድና ጠበቅ ያለ የኪራና የጽናት ውጣና ውረድ አለው። ጽናትም የኪራ አባት ባላሰበችው አንዲት ልጅ እንደምትመጣና ከኪራ ጋር የፍቅር ግንኙነት እንዲኖራቸው እንድታደርግ ያዝዛታል። የኪራ አባትም ስለ ጽናትና ስለ ነገራት ያህን ነገርም በጣም ከድጋዜ ተቀበለች። ጽናትም የማፈቅረውን ሰው እንዴት ለሰው አሳልፌ እሰጣለሁ። እያለች ግን የኪራ እናትን በመሃል የልጇን ደስታ ሳታይ ብትሞትስ ራስ ወዳድነት ነው የሚለውን አስታወሰችና ራሷን አጽናናኝ። ሰላም ጤና ይስጥልን የተወደዳችሁ ና የተከበራችሁ የቻናል የተከታታዮች በአለም ዳርቻ ያላችሁ ላይክ ና ሽር ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ከውድ እንጋብዛለን። በክፍል አርባ ዘጠኝ መጥተናል። በተወዳጁ አበጽናት ድራማ የዛሬው ምን ይሆናል የሚለውን አብረን እናያለን። እርግጠኛ ነኝ ማንም ሴት የለችም፣ አለ የኪራ አባት። ብትኖርም እንደ ሴት የምትሆን ሴት አላገኝም። ልጅቷን በድንብ ያውቋታል፣ አለች ጽናት። እንዴት አይነት የተከበረ ቤተሰብ ያሳደጋት መሰለሽ? ትትና እያለ ሰው አክብረቷ ስለ ልጅቱ ሁሉ ነገር አድናቆት ለጽናት ይነግራታል። ጋሼ ግን መጀመሪያ ኪራን ጠይቄ ከሌላ ሴት እንደው ፍቅር ከጀመረ ማረጋገጥ አለብኝ፣ አለች ጽናትም አንቺ እኮ ዝም ብለሽ ነው የምትጨነቂ። የልጅን ጸበይ ነው ያውቀዋለሁ። እሱ ጋር የስጋ ትስር እንዲኖረ ንፈልጌ ነው አላት። እሺ አለች ጽናትም። የምትቋቋሚውን ገንዘብ እሰጥሻለው አላት። ጽናትም እኔ አልፈልግም ጋሺ አለችው። እኔ የምፈልገው የሶኔት የምኞት እንዲሳካ ነው አለችው። የእናቱ አደራ ስላለብኝ ነው አላት። እናቱ በየቦታው ሰርግ በልታ ዓለም ሳላይ እንዳልሞት እያለ ስለምታለቅስ ነው አላት። እሺ ጋሼ አልችና እንደሆነ አደርጋለሁ አለች። እኔ እረፍቴ እያለቀ ነው። በተቻለች መጠን አሲና ኪራን አቀራርቢልኝ አላት። እንደምትሞክሪ ቃል ግቢልኝ አላት። ጽናትም እሺ አለች። ልጅ ጽናት ቃል የምትዳ ነው አላት። አደራ እሷም እሺ አለና ተነስታ ተነስተታት ሄዳለች። ጽናትም ኩሽና ከሄደች በኋላ ብቻዋን እየተገዘ ነበር። ጽናት አለቻት፣ መራዊ ተነሳሽ? እንዴ? አዎ ቆየው አለቻት። በቃ ሂጂ ሳሎን መክሰስ ላምጣልሽ አለቻት። እኔ አላስፈለገኝም አለቻት። ጽ በይ ሰሞን የምግብ ፍላጎትሽ የቀነሰ ነው አለቻት ድጋሜ ምን ሽንዴ? አለቻት። እንዴት እንደዚህ ታስቢያለሽ መራዊ እኔ እና ኪራ ጋ ምንም አይነት ነገር ተፈጥሮ አያውቅም ስትላት ምላስሽ ግራ ገባኝ አለቻት። እስኪ አሰቢ ደህናን የብርሹ ልጅ እንደዚህ ስትቃየሪ አለቻት። ምራዊ ግን አንድ ጥያቄ ልጠቀሽ አለቻት። ስትኖሪ ለራሴሽ ነው ወይስ ደስታ ነው ማስቀደም ያለብሽ አለቻት። ምን አይነት ጥያቄ ነው? መጀመሪያ ያለሽበት ሁኔታ ይወስነዋል። ለሰዎች ደስታ መፍጠር ስቴ ደስታሽ ማጣት የለብሽም ግን ለምን ጠየቅሽኝ አለቻት። ምንም እንደ ዝም ብዬ ነው አለች። ጽናት በብዙ ችግር ውስጥ ልትወኝ ትችያለሽ፣ ግን በወራ ነው ልክ ይቀላል አለቻት። ሲጀመርም ሁሌ ለሰው ሮሮ ማውራት ይስለቻል አለቻት። ለሰው ደስታ እንጂ የኔን ደስታ እያለች ጽናትም ለመሪያ ሁሉ ነገር ታወራለች። ሌላ በኩልም ሳሎን ተቀምጠው ናሆሙ ላንኪራበታቸው አንዳንድ ነገር እያወሩ ነበር። ጉርምዘ ስለነገን ስታስብ ሳይህ አለ የኪራ አባት ለናሆሜ የኪራ አባትም እናንተ ወላጆቻችሁን ለመሸወድ የምታደርጉት ነገር ይገርመኛል አላቸው እንደዛ እያዋሩ ሳለ ያሳዝነው ጓደኛ አሁንም አድጎ ይሄ ነገር አልገባውም አለ ኪራም እንዲ አባ ምን እያልክ ነው አለው አንድ እንግዳ ባመጣ እንዴት ናርገህ እንዳባረርከው አለው አባ የወጣት ነገር ሆኖ ነው አለ ኪራም ተው ኪራ ክብሩን በደንብ አውቀዋለሁ ካልደረሱበት የማይደርሰው ነው አለው። በቃ ጋሺ አለ ናሜ። ያለፈ ክረምት ያረሰ የለም፣ ይህን ሀሳብ ከዚህ ጋር እንስከዋል ናሜ። አተኩት ግን አሁን እንግዳ ሊመጣ ነው አለ። ማን ነው አለ ኪራ። ሀሴት ናት አለው። አሴትዬ ሻምበልሽ ሲል ኪራ፣ አብሮ አደጌ አለውና ረሳሀት እንዴ ከሱ እጅ ስንት ነገር በልተው አለው። እረሳሁት እንዳትል ብቻ ዜን እንድሱንም አንዴ ተረሳለሁ አለ። ኪራም ታዲያ ምን ልትሆን ነው እዚህ መመጣ ልጁ አለ። ለትንሽ ጊዜ እዚህን የምትሆነው አለ። ኪራም ግራ ገብቶና ማለት፣ ቆይ አንተ ከመምጣቷ ነው ወይ ችግር? ከመቼ ወዲህ ነው ሰው መጥላት የጀመርክ አለው። እንዲህ አባዬ ተናደድክ እኮ እኔ በሰላም ነው ወይ የምትመጣው ነው ያልኩህ አለ። አባቱም አስቱ እኮ ወድ አይደለም የምትናደድብቅ አለና ጥሎት ሄደ። አምኑ ኖረታል አሁን የሚያናድር ነገር ነው የተናገርኩ? አለ ናሆሜም፣ በቃ አንተ ፍታ ነገር አብረድ አለው ናሆሜም። እኔ ማምንላለሁ አለ ና ኪራ። ጽናት ግን የትዳ ነው አለ። ልነሳና መራዊን ችክላ ድርቅ አሉና ሁለታቸውም ወደሚፈልጉ ቦታ ሄደ። ኪራም ጽናት ጽናት እያለ ሲሄድ ጽናትም እንግዲህ ተደብቀው ነበረ አጋጣሚ ሳትና ድምጿን ሰማና እስም በቃኔም ሊሄድ ሲል እሷም ትወጣለች። አይ ደግሞ ባኮኮሎን የምትቀበኝ አላት ታውቂ ያለሽ አይደል እንደ መዋሸት እንደማያምርበኝ ስላ የምን መዋሸት ነው እኔ መዋሸት አልፈለግም አለችው ስትዋሽ እኮ አይነ ሶስት መቶ ስልሳ ድግሪ ነው የሚሽከረከረው አላት በዛሬ ደግሞ የኔ ሚስት እኔን መዋሸት አትችልም አለ ኪራና ቀረብ ስላት ስለዚህ ነገር ደጋግመን አወርተንበታል ስለየቱ ነው አላት እኔ እናንተም መራረቅ እንዳለባቸው ነገራት። በቃ ጽዬ ፍርሃት አይለቅሽም እንዴ? እኔ ምንም ነገር አድርግ ብትኝ እማደርግ ሰው ነው። ቆይ አስጨነቀች፣ ሰው ነገር አለ አላት። ምንድን ነው ግን? ብነግራት አይገባም። ግን ጽናት ግን ታውቆሻል። እየተቆጣሽኝ እኮ ነው አላት። ያጠፉት ነገር አለ፣ ጥፋት ግማ ብታውቀው ኑሮ እንደዚህ አይነት አይን ግን በጫ አጥብ ባል ቀረብ ክኝ አለች፣ እና ተናገረችው። ኪራም ጭራሽ ምን ሆነሻል አላት። ወራ ንገረኝ፣ ሰራተኛ እንደሆንኩ አለችው። ኪራም አረ ምኑን ከምን ጋር ነው የምቀላቀየው ከራስሽ ሆኜ እንጂ አላት። እኔማ እዚህ አንተን እስከማውቅ ድረስ ከራሴ ጋር ነበርኩኝ። እሱም ብዙ ተንኮል እያወራሽ ነው፣ ያገኘች ሰው አለ፣ ስለ እኔ መጥፎ የነገረች ሰው አለ ሲላት፣ እሷም ስለ አንተ መጥፎነት ከሰው መስማት አይጠበቅብኝም፣ ምን ምስክር አልሻም አለችው። ኪራም ዛሬ ደህና አይደለሽም በቃ ጊቪና ፊሽን ታጠበሽ፣ ነይ እንዲቀልሽ አላት። እንደ ዛሬ ደናውኛ አላቅም፣ አለችው ጽናት። ምንም እያናደርሽ ነው፣ ግን ምን ማለት ልሽ አልፈልግም። ስትረጋጊ እናወራለን። እሷም ለምን አንተ ስትፈልግ ብቻ ነው እንዳወራ ምትፈልገው? ቆ የአንተ ብቻ ነው ወይ? ሰይጣን መልአክም የሚሆኑ አለችው። ኪራም ጽናት በቃሽ። ምንድን ነው እየሆነ ያለሽ? የሆሹውን ነገር ተናገሪ፣ ዙሪያ ጥምጥም የምትሄጂ አላት። ኪራም ከሆንኩት በላይ ያደረገኝ አይበልጨብህም፣ ግን አንተ ምንም እንዳልተፈጠረ ከዚህ መጣ ትልቅ ትቅለሰልሳለህ፣ አለችው። ቆይ በባለፈው እኮ ላንወቃቀስ ተነጋግረናል፣ አለችው። በቃ የወጋ ቢረሳ የተወጋ አይረሳም፣ አሁን ትወጣለህ፣ አለችው። እንደዛ ነው አለና ኪራ እሺ ይመችሽ፣ በኋላ ወራሽ አለው አለና ጥሏት ይሄዳል ኪራ። ጽናትም ኔ ጌታ እኔ ልሳቀቅ፣ እኔ ልድንገጥልህ፣ እኔ ግራ ልጋባ፣ ምን የምን ላድርግልህ? ለእናት ያለን ፍቅርና ይህን ሰምቼ እኔ እንድልሆን ፈጣሪ ሆይ እባጌን አንተ አስችለኝ እያለች ጽናትም ከራሷ ጋር በጸሎት ትለምናለች። ከዚህ ጋር ጽናት ለኪራ እየወደደችው ቢሆን እያፈቀረችው ግን የኪራ አባት ያላትን ነገር ለመፈጸም ኪራ ለማስቀየም ወይም እሱን ከሷ ለማራቅ የምታደርገው ጥረት በጣም ይከብዳል። በአሁኑ ሰዓት ግን ኪራና ጽናት ፍቅራቸውን ከመስማማታቸው እንኳን ሳምንት ወይም ሁለት ቀን ፍቅራቸውን ሳያጣጥሙ እንግዲህ የኪራ አባት በመሀል በመምጣቱ የእነሱን ሕይወት እያመሰቃቀለው ነው። እኛ ተመልካቾች እንደዚህ ይሆናል ብለን አላሰብንም። እስኪ ኪራና ጽናት ቢጋቡ ነው ወይስ ኪራ አባቱ ካጨለት ጋር ቢጋቡ ነው ደስ የሚላችሁ? እናንተ ደግሞ ሀሳብ አስተያየታችሁን እስኪ በኮሜንት አስቀምጡ። የኔ ሀሳቤ ኪራና ጽናት ቢጋቡ አንድ ላይ ቢሆኑ ነው ደስ የሚለኝ። ጽናት እስከ መቼ ትጎዳ የሚለው ነገር ብዙን ጊዜ እያሳስባል። አሁን ላይ ጽናት ያለችበት በጣም ውዝግብግብ ብሏል። ሁለተኛ አባቷ ተሳቁ እንደ ሄደም፣ ስለዛም ስታስብ ግራ እየተጋባች ነበረ። አባቷም ስለ እሷ እያሰበ ግራ ገብቶት ነበረ የሄደም ግን የታጨችው ልጅ መጣ። ኪራ እውነት ከሷ ጋር ይሆናል ወይስ ጽናትን ምንድን የሆንሹ ብሎ ጽናትን አፋጦ የሆነችበት ምክንያት ጠይቆ ተረራርተው ከሷ ጋር ይቀጥላል ወይስ ከአዲስቱ ልጅ ጋር ይጋባል የሚለውን በቀጣይ እስከምናይ ድረስ ላይክና እና ሸርሰብስክራ